የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። ለባብስ ትውልድ ሲጠፋዝም ብለናል። ይ ማንም ነቢይ ሞቶ ሌላ ቦታ አልተቀበርም እዛው የሞተበት ቦታ ላይ ነው የሚቀበረው። ይህንን አቡበክር ገላገሏቸው። ሙስሊሞች ሰባ ሰባት ቦታ ይከፋፈላሉ፣ ከአንደኛቸው በቀር ጀነትን አይገቡም። እነሱም የኔንና የሰሃቦችን መንገድ ሳይጨምሩና ሳይቀንሱ የተከተሉ ናቸው ብለዋል። በቃ በየገጠሩ በየምኑ የቀብር አፈሩን እየበጠበጠ ያድነኛል እፈወሳለሁ፣ እድናለሁ። ወንድሞች እኛ ሙስሊሞች አቃፊዎች ነን እንጂ ገዳዮች አይደለንም። የክርስትና እምነት የማይወክሉ ትንንሽ አክቲቪስቶች ብቅጥልም ብለው እገሌ ሱፊ

አሰላሙ አሌይኩም ወረህመቱላሂ ወረካቱ። ሰላም ድና የተከበራችሁ ቻናሌ ክታታዎች በላችሁበት የአላህ ሰላም እዝነት ረዴቻነይ ም ከመግቢ የተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ እጅግ የሚያስደስት መረጃ ማለት እንግዲህ፣ በተለይ ውስታዞቻችን ማሻአላህ ወላሂ፣ ይህን ቪዲዮ ስመለከት ከመግቢያው ማለት ነው ውስታዝ ያሲን ኑሩ እንዲሁም ደግሞ ካሚል ሸምሱ ማለት ነው እጅግ ዝምታቸውን ሰብረዋል ማለት ነው። በስተመጨረሻ የ ሙፍቲ አነጋጋሪ የሙፍቲን ቀብር ተቃውሟል። ይህ ነገር ከሰዎቹ ጋርና ከመጅሊስ ጋር በምክክር እልባት ሊሰጠው ይገባል። ይህ ነገር ወደፊት አሁንም አስጊ ነው፣ ብዙዎችን ለሽርክ ይጋብዛል። ይህ ነገር አስፈላጊ አይደለም፣ እዛ ብቻቸውን መቀበራቸውን ብለው እንግዲህ በ ትናንት ጁምዓ ኩጡባ ላይ ሀሳባቸውን አንስተዋል ማለት ነው። እንዲሁም ደግሞ የአፋር ርዕሰ መስተዳደር ማለት ነው የአፋር ክልል እነሱም በተለይ ከሰሞኑ አንዳንድ ኦርቶዶክስ እምነት ተከታዮች አንዳንድ ኦርቶዶክስ እምነት ተከታዮች ማለት ነው ሙስሊሞችን ለመከፋፈል በማያገባቸው እየገቡ ጣልቃ ሲገቡ፣ እንዲሁም ደግሞ ያልተገባ ሀሳብ ሲሰጡ ተመልክተናል። እነሱንም ተቃውሟል። ኡስታዞቻችንም የተለያዩ ቪዲዮዎች አሉ። እንሻላ የምንማማርበት ከእናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሀሳባችሁን እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮ ጠይቃችኋለሁ። ይህ ቪዲዮ ለመላው ሙስሊሞች ሼር ሼር በማድረግ እውነታውን ባለመደበቅ፣ ይህ ጉዳይ ቀላል አይደለም። የተውሂድ ጉዳይ ነው። ተውሂድን ደግሞ ማስፋፋት አስፈላጊ እንዲሁም ደግሞ ግዴታችን ጭምር ነው። የማያውቁትን ማህበረሰብ በተለይ ሙስሊም ከሽርክ ያልጸዳ እንዲሁም ደግሞ በየቀብሩ የሄዱ የሚያመልኩት ሌላ ተግባር የሚሰሩትን ከዛ ተግባራቸው እንዲቆጠቡ ማስተማር አስፈላጊ ነው ብዬ አምናለሁ። በዚህ ጉዳይ እናንተ ሀሳብ ስጡበት። የኡስታዞቻችን ሀሳብ ልክ ነው ብዬ አስባለሁ። እናንተም ሀሳባችሁን ስጡ። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍኩላችሁ። የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይህናና ለባብ ትውልድ ሲጠባ ዝም ብለናል። እንወዳለን እናከብራቸዋለን። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባል አባታችን ዱዓ ማረግን ነው እኛ ምንፈልግ። ይሄ መታረም ይኖርበታል። ሦስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላችሁ። ለመሻይኾቻችን፣ ለወላዶቻችን፣ በቅርብ ላጣናቸው ቤተዘመድ ዱዓ ይፈልጋል። እንኳንኛ ድረሱልልን። የሞተን ሰው ከፍናህ አጥበህ የከተትከውን አፉ እየሸተተ ሽቶ ቀብተ ድረሱልን። ይርዳኝ እንዴት አይነት አእምሮ! በእርግጥ አልሐምዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ ይል ይጠቅማል እንዴ ነው ሚሉ ልጆችን ስታወራቸው ትላልቆች። ከዚህ መታረም አለብን። ለሞተ ሰው ዱዓ ነው ይደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ሥራቸው ተቋርጧል። ከእኛ ዱዓ ነው የሚያገኙት። እንደዚህ ሰዎች የመጨረሻና አራተኛው እኛ ዝግጅት እናድርግ ዑለማዎች ካለፉ ትላላቅ ሰዎች ካለፉ፣ ነገ ተተኪኛ። ማንም ነብይ ሞቶ ሌላ ቦታ አልተቀበርም። እዛው የሞተበት ቦታ ላይ ነው የሚቀበረው። ይህንን አቡበክር ገላገሏቸው፣ እዛ ነው የተቀበሩት። አቡበክርና ዑመር ደግሞ ከነብዩ አለይሂ ሰላት ወሰላም ጋር ከነበራቸው ቁርኝት እዛ ተቀበሩ። ላኪን መስጂዳቸው በየትኛው ምስልምና ታሪክ ማምለኪያ ቦታ ተበሩክ የሚደረግበት ቦታ ለሽርክ በር ከፍቶ አያቅም። እሳቸውም ዱዓ አድርጓል፣ ዛሬም ድረስ አድርጎ አያቅም። ይሄ ለሌላው እንዴት አድርጎ ነው ደሊል የሚሆነው? ተላላቅ ሰዎች አላለፉም ወይ? ሰሓቦች ተላላቅ ሰሓቦች የአራሕማን ዐርሽ የተንቀጠቀጥችለት ሳዕድ ብን ሙዓዝ አልሞተም ወይ?

ሌላይ ሽርክ በር ሌላይ ቢድዓ በር ምናልባት በተለያዩ ቦታዎች ላይ እየጠፉ ሰው ግንዛቤ እየጨመረ ተውሒድን እያወቀ በመሄዱ እየጠፉ ያሉ ነገሮች ዳግም እንዳይመጡ እንሰጋለን። ያሰጋል ጉዳዩ ደግሞ የተውሒድ ጉዳይ ነው። ከባድ ነው። እንዴት አንድ ሰው ነቢዩ አለይህ ሰላት ወሰላም እንኳን ሰሓቦች በዛ ደረጃ አላደረጓቸውም እሳቸው ስለከለከሉ

ልብ በሉ እናንተ ወጣቶች እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ የሰሜኑ ጦርነት ጊዜ የወደመው የመሻይኮቻችን ሐሪማ በርካታ የዕልም መካኖች ወድመው አላሁን ይሉ እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለ እነሸ መሐመድ ሐሚዲን ዑለማዎችን ማሊክ ተካቸው ብለው ዑለሞችን ሰብስበው እያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሪ ሰዎች ስለወደመ ብቻ እነዚህ ዛሬ ወሃቢ ሰለፊ ያሉም የሚያባዱን ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላይ እህቶች ይሄን ሂጃብ እየከለከሉ ያሉት ሶላት እየከለከሉ ያሉት ሙስሊም። እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አልያን ፍቅሃዊ አህካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልግ ጥንቋይ ጋር መሄድ ይኖራል። ይህ ሱፊያውን አይወክልም። ሱፊያኛ የምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትሕ ያቀሩ ተፍሲር ያቀሩ ነሑና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉሥ ያሉ እንደነ ሻሃሊ ጎንደር ያሉ እንደነ አብሬትነ ዳና እነሾንኬ የመሰሉት ናቸው የሱፍያ አረማዎቻት

አክሱም ላይ እህቶችህን ሂጃብ እየከለከሉ ያሉት ሶላት እየከለከሉ ያሉት ሙስሊም፣ እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አደለም። ሱፊዩና ሰለፊዩ መሀል ያለው ልዩነት ቅርንጫፋዊ አሊያን ፍቅሃዊ አካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልግ ጠንቋይ ጋር መሄድ ይኖራል። ይሄ ሱፍያኛ የምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ ተብሲር ያቀሩ ነውና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ እንደነ ሻሃሊ ጎንደር ያሉ እንደነ አብሬት እነ ዳና ነሾንከ የመሰሉት ናቸው የሱፊያ አርማዎች። ከነዚህ ጋር ሰለፍዩ ሰፊ ልዩነት የለ። ሁለቱም ሳይድ ጠርዝ የረገጠ ይኖራል። እነዚህ በእውቀት ይታረማሉ፣ እነዚህ በእውቀት ይስተካከላሉ። በዚህ ከአባታችን ህንፈት ይህን አንድነት ይህን አብሮነት ይህን መተሳሰ ተገምዶ የማይፈታ መሆኑ ሙስሊሙ ያስመሰከረበት ክስተት ነበር። ሙስሊሞች ሰባ ሰባት ቦታ ይከፋፈላሉ፣ ከአንደኛቸው በቀር ጀነትን አይገቡም። እነሱም የኔንና የሰሃቦችን መንገድ ሳይጨምሩና ሳይቀንሱ የተከተሉ ናቸው ብለዋል ረሱል ስለ ላ ለ ወሰለም። ታዲያኛ ምን ነክቶን ነው ለሰው ልጅ ስጁድ የምንወርደው? መቃብር ካላመለክ የምንለው? እኔ ሙሉ ቀመለሰ ዘፈንን ነው ማቀው፣ ከደጅሽ ይቅበሩኝ በስንደዶ ዶም ሰው እንዳይቆረቁረኛ አንቺን አንተርሰው የሚለውን ማለት ነው። ለብቻ ይቅበሩኝ፣ እንደዚህ አርጉኝ፣ እንደዚህ አርጉኝ። ምን ነክቶን ነው? ሞሊድ ያላከበረ የጀሃነም ነው ገለመኔ፣ ገለመኔ ውስጥ የገባ ነው። አሁን ደግሞ ጭራሽ ሙስሊም ካልሆኑ ሰዎች ጋር አብረን ሙስሊሞችን መውጋት ጀምረናል። ወንጀል መስራት ከፈለግን ራሳችንን እንችለን። ወንጀል መስራት ጥሩ ነው። ወንጀሉን ሀላል ለማድረግ አንሞክር። በቃ ሃይማኖቱን እያሰደብን ነው፣ እዚህ ሶሻል ሚዲያ ላይ ያለን ሰዎች በራስ እንችሎ። ወንጀል መስራት አንድ ነገር ነው፣ እንደገና ምሰራው ነገር ወንጀል አይደለም ብሎ መካድ ራሱ ሌላ ወንጀል እየጨመርን ነው። እና ደግሞ ያ ነገር የሚቀጥለው ሰው ሲያየው ኖርማል እየሆነ ነው የሚሄደው። እና ጎበዝ ጠንቀቅ እያልን ኧረ ምንድን ነው እየተንኮሻኮሽን ነው? አደብ እናያዝ፣ ስራት እናያዝ። ተዉ። አንዳንዴ ማመን ጥሩ ነው። አሁን ለምሳሌ እኔ ጸጉሬ ትክክል እንዳልሆነ አውቃለሁ። ግን ጸጉር መደረድ ይቻላል ብዬ ግግም አልልም። በእርግጥ በኢስላም አበላልጦ መቆረጥ ነው እንጂ ጸጉር ማሳደግ አይከለከልም፣ ግን የሚበጠር ጸጉር መሆን አለበት። ስለዚህ አሁን የእኔ ጸጉሬ ሀላል ነው ችግር የለም ይፈቀዳል ብዬ ግግም አልልም። ግን በቃ ጸጉሬ ትክክል አይደለም ማስተካከል አለብኝ ብዬ ላሽ ነው የምለው፣ ግግም አልልም። በቃ አሁን ሞሊድም ምናምን እንደዚህ ገለመኔ ገለመኔ የምንለውን ነገር እኔ ትክክል እንዳልሆነ አውቃለሁ። ግን ማክበር ፈልጌ ነው ካላችሁ ይመሻችሁ፣ ካልሆነ ግን ላሽ ነው የሚባለው። አውቆ የተኛ ቢቀሰቀሱ አይሰማም። ሆነብን እኮ ነገሩ ጎበዝ፣ ምን ነክቱን ነው? የሰው ሬሳ ካልዳበስን መቃብር ካላ አላመለክም ብለን እንደዚህ የነፈጨል ነው የተንኮሻኮሽ ነው። አረ ጎበዝ ተዉ፣ አደብ ያዝ፣ ተዉ ተዉ። በእርግጥን ያውም ምክር ምሰጥ አይነት ሰው አይደለሁም። ምክር ሳይሆን ምክር ሀሳብ ነው እየሰጠው ያለሁት። በእውነቱ ግን አንዳንዴ ደግሞ እንደ ሙስሊም ስናየው የሚደብር ነገር አለ። ያን ነገር ለመናገር ነው እንጂ እኔ ራሴ ብዙ ችግር ያለብኝ ሰው ነኝ። እኛ ሙስሊሞች አቃፊዎች ነን እንጂ ገዳዮች አይደለንም። እኛ ሙስሊሞች እኛ ሙስሊሞች ወንድማሞች ነን። እንድማ እኛ ሙስሊሞች አገር ወዳጆች ነን። እኛ ሙስሊሞች አልሚዎች ነን እንጂ አፍራሺዎች አይደለንም፣ ገዳዮች አይደለንም። ሙስሊሞች ወንድሞቻችን ናቸው፣ ሌሎቹ ደግሞ ወገኖቻችን ናቸው። ለሀገራችን ሰላም ብለን እንታገሳለን። አገራችን ስም ሰላም ትሆናለች። ሰላሟን እንጠብቃለን። በዚህ ተቆጥተን ተቆጭተን ምናረገው ነገር የለም። መንግስት በሚፈልገው በሱ በባለው በህጋዊ እርምጃ ፍትሃዊ የሆነ ሙስሊሙን የሚያሽር እንዲወስድ መንግስትን እንጠይቃለን። አሰላሙ አሌይኩም። በቃ በየገጠሩ በየምኑ የቀብር አፈሩን እየበጠበጠ ያድነኛል፣ እፈወሳለሁ፣ እድናለሁ። ወንድሞች፣ ወላሂ የሞቱ ሰዎች ከእኛ ይከችላል። ጅብሪልም፣ ገብርኤልም፣ ሚካኤልም፣ ኢስራፌልም ሁሉም መላእክቶች አይለመኑም። በምድር ላይ ተተኪ የሚያደርጋችሁ አኢላሁማ፣ አላህ ለመሆኑ ከአላህ ውጭ አለ? ከዒባዳዎች ሁሉ በላጩ ዱዓ ነው። ሰው ዛሬ የተናገረውን ነገ የሚከብስ እንዴት በአላህ ላይ ግን፣ ፖለቲካው ግራ በገባቸው ቁጥር የሚያወራርዱት ሂሳቡን ቁማሩ የሚጫወቱት ሁሉም ፖለቲከኛ ማለት ይቻላል ሙስሊሙ ላይ ነው። እንኳን ትምህርት ቤት ሂጃብ አይደለም ከአም በኋላ መንገድ ላይ መልበሳቸው ሙሳና ሀሩን በፊራውን ላይ እኮ ድዋ አድርገው ከአርባ ዓመት በኋላ ነው ውጤት የመጣላቸው። ዩኑስን ከዓሳ ነባሪው ሆድ ውስጥ እንዳወጣ ነው። ኢብራሂምን ከእሳት እንዳዳነ ነው። እናንተንም እናድናለን ነው። አኒ መሰን እኔ ችግር ነግቶኛል።